ዐብይ አህመድ ባለሀብቶችን ሰብስቦ እንግዲህ አንዳንድ ማስጠንቀቂያዎችን እየሰጣቸው እንደሆነ ሰምተናል። በዋናነት ሰላም እንዳይመጣ እንቅፋት የሆነው የግል ባለሀብቱ ነው። ስለዚህ እ ሰላም እያላችሁ አጠይቁኝ፣ ሰላም የምታደፍሩት እናንተ ናችሁ። እንደውም ስልሳ በመቶ ነው ያለው የግል ባለሀብቱ ከኢትዮጵያ ውስጥ ያሉትን አማጽያ በተለይ መናገር የሚፈልገው እሱ በዋናነት ያው የፋኖን እንቅስቃሴና መሰል የትጥቅ እንቅስቃሴውን የሚያቀጣጥሉት ኃይሎችን ጋ ለማገናኘት የፈለገበት አውድ ነው ንግግሩ። ስለዚህ በገንዘብ የምትደግፉት እናንተ ናችሁ። መልሳቸውን የሰላም አጠይቁኝ ነው የሚለው። እንግዲህ ይሄ እንድምታው ምንድን ነው የሚለውን በደንብ እዚህ ከዚሁ ጋር አየይዘን የምናየው ነው በሌላ በኩል መንግስታዊ ሌብነት የለም ብሏል ያው መንግስት ሌብነት የለም ሌባ ዘራፊ ሙሰኛ ካለ ጠቁሙኝ በመንግስት ኃላፊነት ውስጥ አንድ ቀን እንኳን ስልጣን ይዞ አይቀመጥም የሚል እንድምታ ያለው ንግግር ተናግሯል እንግዲህ ብዙ ሰው የአብይን ንግግር በጣም በጣም አሁን አሁን ኢትዮጵያ ውስጥ መስማት ሰው አይፈልግም፣ እና እውነት ነው ይገባናል። ችግሩም ያው የእሱን ድምፅ መስማት በራሱ የጤና እክል ይፈጥራል የሚል አስተሳሰብ እየተፈጠረ ነው። ይሄ በእውነቱ በጣም አደገኛ ነው። በጣም በጣም ግን በተለይ የፖለቲካ ትግል ላይ ላለን ሰዎች ደግሞ ማህበረሰቡን የሚመጣበትን እያንዳንዱን እንቅስቃሴ ከዚህ ከሰውየው ንግግር የሚቀዳ ስለሆነ የሰውየው ንግግር ደግሞ ማዳመጥ እና ያንን ሀሳቦቹን ተንትኖ ማቅረብ እጅግ አስፈላጊ ነው እጅግ በጣም ምክንያቱም በእያንዳንዳችን የህይወት ጣፈንታችን ላይ ይሄ ሰውዬ እንዲወስን እድል አግኝቷል። ምክንያቱም ስልጣን ይዟል ስለዚህ ከስልጣኑ ደግሞ የሚመነጭ የፓወር አለ ስለዚህ ያንን ፓወር ተጠቅሞ ህግ ያወጣል ፖሊሲዎችን ያወጣል በጀት መድቦ ደግሞ ያስፈጽም። ስለዚህ የዚህ ሰውዬ ንግግር እያንዳንዷ እንቅስቃሴ ምንድን ነው የሚለውን እያዳመጡ ያንን መልክ ማስያዝ የግድ ያስፈልጋል ማለት ነው። ስለዚህ በተለይ ለእኛ የዚህን ሰውዬ ንግግር ምንሰማው ባንፈልገውም ተገደን ተገደን ደግሞ ምንሰማው ደግሞ ቀጣይ ምንድን ነው የሚያስበው የሚለው ጉዳይ ላይ ብይን ለመስጠት የግድ አስፈላጊ ስለሆነ ስለዚህ ያንን ከግምት ማስገባት አለባችሁ ማለት ነው። ስለዚህ የሰውየው ንግግር ዝም ብለን በቀላሉ የምና አብይ የሆን ነገር ሲያስብ የሚያስቀምጣቸው ሌላ ሀሳቦች አሉ። እነዚህ ሀሳቦች ከጀርባ ሊያስፈጽማቸው የሚፈልጋቸው ድብቁ ዋላ ነው። እሱ ነው መታየት ያለበት፣ እሱ ነው መተንተን ያለበት። አሁን ባለሀብቶቹን ሰብስቦ አብይ በዋናነት ስልሳ በመቶ የሚሆን ኢትዮጵያ ውስጥ ያለው ባለሀብት አማጺው ጋር ነው የሚሰራው። ስለዚህ ከአማጺው ጋር የተያዘ ግንኙነት አለው፣ ሰላም ያደፈር ሰው ይሄ ነው የሚል ምልከታ አስቀምጧል። እና እሱ ሲናገር ደግሞ ትክክል ነው ብለው ደግሞ የሚያጨበጭቡለት የወዴድ ባለ ሀብት አለ፣ ቀድሞ የሚገቡ ማለት ነው፣ በዚህ ጉዳይ ላይ መልክ የሚያስይዙ ማለት ነው። እሱ የሚናገረውን እውቅና የሚሰጥ በጭብጨባ የሚደግፍ ምናምን የወዴድ መንጋ አለ ያው ያጨበጭባል እና የታየውም ይሄ ነው። ሰውየው እንደዚህ ብሎ ሲናገር በጭብጨባ የኦዴድ ካድሬ ከፊት ያጅቡታል። ስለዚህ እኔ ሁለት ምክንያቶችን ከንግግሩ ማየት አለብን ብዬ አስባለሁ። ምክንያቱም ዐብይ አህመድ ምክር ቤት ሆኖ አገሪቷ ውስጥ በተለይ የብልጽግና መንግስት ለማፍረስ መፈንቅለ መንግስት ታስቧል ሲል መምታት የሚፈልጋቸው ሰዎች አሉ ሃይማኖትን ከሃይማኖት የሚያጋጭ ብሄርን ከብሄር የሚያጋጭ ምናምን ሲል የሆነ ግጭት አለ ማለት እና የሆነ ሰውየው የሚናገረው ከጀርባ የሚፈልገውን ሀሳብ ነው። ያንን ሀሳብ ነው በስብሰባ መልክ በምናምን እያደረገ የሚገልጸዋል ነው። ስለዚህ አሁን ኢትዮጵያ ውስጥ ያለው በተለይ የግል ባለሀብት ሀብቱ በተለይ የአማራ ተወላጅ እና የትግራይ ተወላጆች በከፍተኛ ደረጃ ወጥመድ ውስጥ ገብተዋል። አሁን አብይ ታርጌት ያደረገው የአማራን ባለሀብት እና የትግራይ ባለሀብቶች ለማጥቃት ዝግጅት ጀምሯል። ሀብታቸውን መውረስ ብቻ አይደለም። ከዚህ ከአማፂው ጋር እየተገናኘ ምናምን እያለ በሽብር ለመክሰስ ምናምን ንብረታቸውን ለመቀማት ዘረፋ ለመፈፀም ምናም ከፍተኛ የሆነ የአካላዊ ስነልቦናዊም ጥቃት ለማድረስ ዝግጅት አለ ማለት ነው። ስለዚህ ይህንን ሰው ጠንቅቆ ሊያቀው ይገባል ማለት ነው። ወደዛ እየመጣ ነው ከዚህ በፊት ጽናት ሚዲያ ባገኘችው የውስጥ አንዳንድ መረጃ ከዚህ በፊት አንዳንድ ጥቆሞች ሰጠናል። ለዐብይ አህመድ 30 ሺህ ባለሀብት ለመፍጠር እንቅስቃሴ ጀምሯል። ይህ አንድ የህቡ እንቅስቃሴ 30 ሺህ ባለሀብት እና ኢትዮጵያ ውስጥ ያለውን በተለይ በአማራ እጆች ያሉ በአንፃራዊነትም እንደዚሁ በትግራይ ተወላጆች እና በሌሎች ብሔረሰቦች በተለይ ለብልጽግና አደጋ ናቸው የሚባሉትን ባለሀብት በተዘዋዋሪ ከንብረታቸው ጋር በተያዘ ከብግ ጋር በተያዘ ባወጣቸው ህጎች ምንጩ አልታወቀ ሀብት በሚል ለመውረስ እና ያንን ደግሞ ለአንድ አካባቢ ለማካፈል በተለይ ለብልጽግና ካድሬ እሱ ለሚፈልጋቸው መደቦች ለማደል ዝግጅት ጀምሮ ሰላሳ ሺህ ባለሀብት ለመፍጠር ነው። ዝግጅት ጀምሮ ስለዚህ ያንን አብይ በቀጣይ የሚፈልጋት የኢምፓየር የሆነውን የኩሽ መደብ ለመገንባት ኢትዮጵያ ውስጥ ያለውን ባለሀብት በተለይ ከአማራ የመጣውን ከትግራይ የመጣውን ምናምን ይሄ የሰሜን ባለሀብቶችን የሚባለውን ነቅሎ ማስወጣት እንደ ፖሊሲ የተያዘ ግን ይሄ ደግሞ የአብይ አህመድ የብልጽግና የኦሮሙማ ፖሊሲ ኦሮሙማ የሆነው አሳሰብ እና ጦርነቱ አሁን ከዚህ ጋር በተያዘ ነው። በተለይ ስለዚህ አብይ አሁን እየጠቆመ ያለው ይሄ ነው። ስልሳ በመቶ ኢትዮጵያ ውስጥ ያለው ባለሀብት ልትነቀል ነው። ከሀብት ብቻ አይደለም፣ ከሀብት ብቻ አይደለም። ፊዚካሊ ጥቃት ሊያደርስብህ ዝግጅት እንዳለው ማሳያ ነው። ንግግር ነው። ያንን ነው እሱ የገለጸ። ስለዚህ እኔን ሰላም አትጠይቁኝ። ሰላም የሚያደፈር እሱ እዚህ ውስጥ አለ የሚለው ዝም ብሎ አይደለም። ሽብርተኞች ናቸው፣ የትጥቅጥቅል የሚደግፈዋሉ እነዚያ ሰዎች በዳታ ይዘናል ብሎ 60 በመቶ እኮ ሀገሪቱ ውስጥ ያለውን ባለ ሀብት ሁሉ ተቅልሎታል። በአብይ መነፅር ጦርነቱን የሚደግፈው እነዚህ ኃይሎች ናቸው ብሎ ብያኔ ሰጠው። ስለዚህ በቀጣይ ምንድነው የሚያደርገው? በዚህ ባለ ሀብት ላይ ህጋዊ እርምጃ እየወሰኩ ነው ብሎ ተቋማዊ የሆነ ጥቃት እንዲሁም የህቡ ያደራጃቸው ይሄ ጋሸና ሲልና ምናም የሚባለው የህቡ አደረጃጀት እሱን በመጠቀም የግል ባለሀብቱን ቶርች ላይ ያደረገው አንዳንዱን እያሰረ ምናልባት ይህን ገንዘብ አምጣ ምናምን እያለ ይቀበለዋል። ይሄኛው የህቡ አደረጃጀት አብይ ራሱ ከነሽመልስ ጋር የሚሰሩት አለ። የተለያየ አዲስ አበባ ውስጥ በነገራችን ላይ ከዚህ በፊትም መደጋጋሚ ብያለሁ፣ የተለያዩ ድብቅ ቦታዎች አሉ። ድብቅ ቦታዎች ምናልባትም በህወሀት ጊዜ ውስን የነበሩት በአብይ ጊዜ በእጥፍ ነው የጨመሩት። ቪአይፒ የሆነ ጥበቃ ያለበት ማለት ነው። እና የሚፈለጉ ሰዎች እየተያዙ እዛ ቶርች እየደረጉ ከፍተኛ የሆነ አካላዊና ስነ ልቦናዊ ጥቃት እየተፈጸመባቸው ሚሊየንስ ገንዘብ ይሄ ቀላል ገንዘብ ነው የሚመስላቸው፣ አንዳንዱም ሀብት ሁሉ ሸጠሃል ተብሎ እየፈረመ የሚያስወጡበት በቃ ዝውውር፣ በነፃ የሚዘዋወሩበት በአንድ ቀን የሰውን ሀብት ጠቅልለው በከፍተኛ ደረጃ ባለሀብት የሚሆኑበት የዘረፋ መዋቅር በዐብይ ዋና ማስተር ማይንድነት የሚንቀሳቀስ የሕቡዕ ድርጅት አለ። ማረፊያ ቦታ አላቸው ማስቀያ ቦታ እና ዐብይ በዛ ሊጠቀም ነው። አሁን አሁን ጦርነት ይጀምራል። ጦርነቱ ሲጀምር ደግሞ በዋናነት የአማራ ባለሀብትና የትግራይ ባለሀብቶችን የዚህ አካል ስለሚሆኑ የጦርነቱ አካል ስለሚሆኑ ከውስጥ እንንቀላቸው የሚል ፕሮጀክት ተይዟል። ሀብታቸውን ደግሞ የሚጠቀልለው ደግሞ ይሄ የብልጽግና ኦሮሞማ የሚባል አስተሳሰቡ የዛ የጨለማ ማህበር የጥቅም ተካፋዮች እነሱ ሀብቱን ሊጠቀልሉት ዝግጅት አላቸው። ይሄንን የምንነግራችሁ የፖለቲካ ትንተና ምናምን አድርጋችሁ አት በጣም በአጭር ጊዜ ውስጥ ይሄ የሚታይ ነው። በጣም ምክንያቱም አሁን አብይ አህመድ ወደ ጦርነት ለመግባት ዝግጅት ከጀመረ በጣም ቆይቷል። አሁን ወደ አፈጻጸም ሊገባ ጫፍ ላይ ያለ ጫፍ ላይ ያለ በተለይ በኤርትራ በኩል ያለ ጦርነት ነው። እንደውም በቅርቡ እነ ጻድቃን ምናምን ሰብሰብ ብለው ብርሃኑ ጁላ የመከላከያ ሚኒስትር ዋና ሄድ ኦፊሱ ላይ ምናምን እየተገናኙ ነው፣ ቢሮአቸውን እያስመረቁ ነው። እና ዝግጅቱ በጣም እየተጣጣፈ ነው። ውጭ ጉዳይ ሚኒስቴር ከዚህ በፊት የተናገረው ግልጽ ነው። ሂሳብ ምናምን ወራዱ አለ ገና ብዙ ምን ጠይቃቸው ነገሮች አሉ፣ ምናምን ያለበት ዝም ብሎ አይደለም። የመንግስት አቅጣጫ ወደዛ ነው። አብይ አህመድ የጦርነት ናፋቂነቱ በአማራ ክልል ብቻ አይደለም፣ በትግራይ ክልል ብቻ አይደለም። ከእንደገና ደግሞ በቀይ ባህር በኩል ደግሞ ደም ለማፍሰስ በቃ የጨለማው ማህበር አሁን ደም የሚፈልግበት ሳ ነው። ስለዚህ አሁን በቅርቡ ወደ ጦርነት ሊገባ ይችላል። ጽናት ሚዲያ ከዚህ በፊት ከምርጫ በፊት አብይ አህመድ ወደ ጦርነት ይገባል ብላ የደመደመችበትን ከዚህ በፊት ማስታወስ ያስፈልጋል። ይህን የሚያደርገው ይሄ ሰውዬ አንዱ በሀገር ውስጥ ውስጣዊ ቀውስ አደገኛ ሆኖ ስለመጣበት ይሄ ቀውስ ይሄ ህዝባዊ ቤተኝነት የመሳሪያውን ትግል የህዝቡን ቁጣ ተደምሮ ሰውየውን ከስልጣኑ እንደሚለቅለው ግልጽ ነው። ስለዚህ አንድ ቀን ሆን አብይ ስልጣን ላይ ለመቀየት ለመቆየት ያለው አማራጭ አዲስ ደግሞ ጦርነት መክፈት ነው። ሌላ ይሄ ልክ እንደ አምስት ሀምሳ አምስት ጉለሌ ሳሙና እንደሚባለው ሌላ ፋብሪካ፣ የጦርነት ፋብሪካ ተመሳሳይ ደግሞ ሌላ ሶስተኛ ዙር ጦርነት መክፈት ነው። ስለዚህ ለዛ ዝግጅት ከወዲሁ ጠርጊያ መንገድ እየሰራ ነው። ስለዚህ ይሄ የሴም አካባቢ የመጣው ባለሀብት በአብይ ቋንቋ ነው ነግራቸው፣ ይሄ ኦሮሙማ አስተሳሰብ የአብይ አስተሳሰብ፣ ይሄ ባለሀብት የጦርነቱ አካል ነው። ስለዚህ በዚህ ጦርነት ውስጥ መነቀል አለበት። ውጊያው ከነሱ ጋር መሆን አለበት ብሎ አስቀምጦ ነው። አንድ ክላስ ነሱ አንድ የጦርነቱ ግንባሩን ተይዟል። ስለዚህ አብይ 60 በመቶ ሰላም የሚያደፈርስ መካከል በእናንተ ውስጥ ነው ያለው። ወደ ስለ ሰላም አታይቁኝ የሚለው ዝም ብሎ አይደለም። ከጀርባ ያሰበው ጉዳይ አለ። ሁልጊዜ የሚናገረው እንደዛ ነው። ከዚሁ ጋር በተያያዘ የመንግስት መንግስታዊ ሌብነት የለም። መንግስታዊ ሌብነት ካለ ጥቆም አስቶን እኛ በአንድ ቀን ከሀላፊነት እናነሳዋለን ያለው ከዛ ጋር በተያዘ ነው። ስለዚህ በብልጽግና ውስጥ የሀይል አሰላለፍና ክፍፍሎች አሉ። ስለዚህ የሚፈልጋቸውን ሀይሎች ወይም ደግሞ በዚህ አካባቢ ውስጥ ያሉ ሰዎችን ለመንቀል የግድ ምክንያቶች ይፈልጋሉ። አንዱ ምክንያት በሙስና በግምገማ በስራ ብቃት አፈጻጸም በምናምን እያለ አሁን አብይ የሚነቅላቸው የመንግስት መዋቅር ውስጥ ያሉ የከፍተኛ ሹማምንቶች አሉ ምናልባት በጸጥታው መዋቅርም ሊሆን ይችላል በሲቪል አሳሉ መከላከያ ውስጥም ወይም በአስፈጻሚ አካል ውስጥ ነው ስለዚህ ይሄ ከጀርባ የሚመጣ ነገር ቅርብ ጊዜ ወታደሮቹ በተለይ ይሄ ከፍተኛ ጀኔራሎች አዋዴዎች የነበሩ ሰዎች ሁሉ ሰብሰብ አድርጎ በጥሮታ በምናምን እያለ ምክንያት እየሰጠ አንዳንዶቹም በግል ፍቃድ ወደ ቅነሳ እንደገባ ከተለያዩ መረጃዎች እየተሰማ ነው። አሁን ደግሞ ይሄ ይቀጥላል። ይሄ በአስፈጻሚ አካልም ይቀጥላል። የሚቀነሱ ሰዎች አሉ፣ የሚመቱ ሰዎች አሉ፣ የሚንሳፈፉ ሰዎች አሉ። ይህንን ነው መገንዘብ ያለብን ብዬ ያስባለሁ። ስለዚህ የአብይ ሁለት ነገሮችን አስገምቷል። አንዱ ከባለ ሀብት ጋር በተያዘ ነው። ሁለተኛው ከመንግስት መዋቅር ጋር በተያዘ ነው። ስለዚህ ብልጽግና ውስጥ ያለ የመንግስት መዋቅር በአብይ መነፅር በተለይ የጦርነቱ ተዋናይ ናቸው፣ የብልጽግና አገዛዝ በውስጥ በኩል ለማፍረስ የሚዘጋጁ ናቸው የሚላቸውን የሚላቸውን ነቅኖ ለማስወጣት ዝግጅቶች ያንን ዝግጅት ነው በልብ ውስጥ ያስቀመጠውን ዝግጅት ነው። በስብሰባ በምናምን እንደዚህ አይነት የፓናል ዲስከሽን ምናምን የሚናገር ከዚህ በፊት ግጭት ለማንሳት የሚፈልጉ ያሎች አልተሳካላቸውም ምናምን ሲል ግጭት እየፈለገ ነው። ሃይማኖትን ከሃይማኖት ጋር የሚያጋጭ ነበረ፣ ምናምን ሲል እንደዚህ አይነት ግጭት ምክንያቶቹ ይሄ ናቸው። ስለዚህ አብይ ከሚናገራቸው ጀርባ እያንዳንዷ እንቅስቃሴ ሁሉ የሚፈልጋት ሞቲቭ እንዳለ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው ባለ ሀብት የትኛው ነው? እንደው መቶ ብር የሚሰጣል በየትኛው ትግል ላይ ነው የትግል ተዋናይ የሆነ የሚታይ? በኢትዮጵያ ፖለቲካ ውስጥ እኮ ባለፉት ሰላሳ አመታት ውስጥ በፖለቲካ ውስጥ የማይሳተፍ የማይሳተፍ ክላስ ቢኖር ይሄ ሀይ ክላስ የሚባለው ባለሀብት ነው፣ የማይሳተፍ በፋይናንስም በአስተሳሰብም ምንም። ስለዚህ ዐብይ አህመድ ኬዳ የመጣው ነው ከተባለ፣ ከግል ፍላጎቱ ደግሞ የሚመጣው ደግሞ አሁን ፖለቲካው አደጋ ውስጥ ገብቷል። ብልጽግና ሊወድቅ ነው፣ እየተገነደሰ ነው። እና አሁን ብልጽግና ከመውደቁ በፊት የመጨረሻ የኑዛዜ ቃሎች አሉ። ከመሞቱ በፊት የሚሰጣቸው የኑዛዜ ቃላት እና አንዱ የኑዛዜ ቃል ምናልባት እንደዚህ አይነት ባለሀብቶችም እኔን እንደመጣል እየተዘጋጃችሁ ነው፣ ገንዘብ እየሰጣችሁ ነው፣ አመፅ እየፈጠራችሁ ነው ምናምን የዐብይ የመጨረሻው የመውደቂያው ምልክት ነው። ሁሉንም ነገር እንደማያምን እና አለማመን ብቻ አይደለም ከሁሉም ጋር እንደተጣላ ራሱ የሚናገርበት ከሁሉም ጋር ማለት ነው እና አገዛዙ በሱሶ በሱሶ እየወደቀ ነው ምናልባት ይሄ ተሰባስቦ የሚመጣ ሀይል ምናምን ይሄ አንድነት የፈጠረ ኃይል ትንሽ ሰብሰብ ብሎ ይሄ ግራቀኙንም ፖለቲካውን አገናዝቦ የሚመጣ ኃይል ዐብይ እንደሚጥለው ምንም በእኔ በኩል ከግምትም በላይ ነው የማስቀምጠው። እንኳን እንደዚህ ጠመንጃውንም ምንም ይዞ ለሚመጣው ህዝባዊ ቢተኝነቱን ተሰባስቦ የሚመጣው ኃይል አይደለም በቅርብ ጊዜ የፖለቲካ ሊቃን እንኳን ሀሳቡ ወደ ህዝቡ ውስጥ እንዳይገባ እንዴት አይነት አፈና ሲጠቀም እንደነበረ አይተነ። ስለዚህ ሀሳብ የሚፈራ አገዛዝ የተወሰነ ደግሞ ሰብሰብ ብሎ የሚወጣ ኃይል ከመጣ ምን ሊሆን እንደሚችል እኔ ማስረዳት አይጠበቅም፣ ግልጽ ነው። ስለዚህ አብይ ከሁሉ ሁሉም ነገር ከእጁ እየወጣ ስለሆነ የግል ባለሀብቱ በውስጥ በኩል ሊገዘግዘኝ ነው ገንዘብ እያገዘ ነው ምናምን የሚለው እሱ የሚያስቀምጠው የፍርሃት መጠን ማሳያ ነው። እሱ ብቻ አይደለም ይሄንን ሀይል ደግሞ ነቅለን ማስወጣት አለብን የሚል ግምገማ እንዳለ ማሳያ ነው። በሌላ በኩል ደግሞ ብልጽግና በውስጥ አሰላለፍ በውስጥ አሰላለፍ እና የተለያየ የጥቅምና የስልጣን ግጭቶች የሚጥለኝ ሀይል መጥቷል ብሎ የሚያስብ ሰው እሱ ደግሞ ምልክቶች አሉ ነበና አሁን ብልጽግና በሁለት እግሩ የሚቆምበት ምንም አይነት ሁኔታ ምክንያቱም የህዝቡ ብሶት የህዝቡ ተቃውሞ ምናምን እያየ ነው። በፀጥታ ቃል ውስጥ ገብቶ አሁን እንኳን ሰራዊቱን እየከፋፈለው፣ መልቀቂያ መልቀቂያ እየጠየቁ የሚወጡ ሰዎች ዝም ብለው አይደለም፣ ይመጣው የአገዛዙ መጨረሻ ምልክትን እያዩ ነው መልቀቂያ የሚያስገቡት። ስለዚህ የጸጥታው መዋቅር መበታተን፣ በዚህ በኩል የመጣው የመንግስት ሰራተኛው በተለይ በሐኪሞች በኩል ምናምን የሚመጣው ተቃውሞ ቀላል አይደለም። መሰረቱ ህዝብ ነው። ስለዚህ ህዝቡ ደግሞ አብይን እየተፋው እንደሆነ አገዛዙ እየወደቀ እንደሆነ አመላካች ነው። ለዚህ ነው የግል ባለሀብቱ ላይ አሁን አይኑን ያተኮረው ለዚህ። ስለዚህ አብይ ያለው አማራጭ ከዚህ በኋላ ህዝባዊ ድጋፍ የሚያገኝበት የምርጫ አውድ የለም። ደጋግመ ነገር ነፃ ምርጫ አረጋለሁ ብሎ የሚያስብበት አንደኛ፣ አሳሰቡም የለው፣ ብቃቱም የለው፣ ዝግጅቱም የለው ስለዚህ በምርጫ የሚመጣ መንግስት እንደሌለ ስላወቀ በኃይል ደግሞ ሊፈርስ እንደሆነ እያወቀ ቅዠት ውስጥ ሲገባ አዲስ ጦርነት ማዋለድ የግድ ነው የሚሆንበት። ለዛ ደግሞ ያለው ሁኔታ ሁሉ አሟቶ ፊቱን ወደዛ ማዞሩ ማይቀር ጉዳይ። አንድ ሳምንት የሚሆን 15 ቀን ስልጣን ላይ እስከቆየ ድረስ ያቺን ጊዜ ማሳለፍ ፈልጋ፣ ግን በዚህ ደግሞ ሁኔታውን ሲያሳልፈው ደግሞ ከጀርባ ሊወጉኝ ይችላሉ የሚሉት የሚሉትን የክላስ መደቦች በአብይ መነፅር ጠላት ሆነው ተፈርጇል። ስለዚህ እነዚህ ኃይሎች የሚነቀሉ ኃይሎች እንደሆነ ነው አብይ ማሳሰቢያ እየሰጠ ያለው። ስልሳ በመቶ የሚለው ይሄ ነው። በተዘዋዋሪ ደግሞ አንድ የሆነ ክላስ ለመፍጠር ደግሞ ዝግጅት እያዘጋጀ፣ ስለዚህ በቀጣይ ኢትዮጵያ ውስጥ ያለው ባለ ሀብት ወደ ሳይሆን በግድ ወደ ትግልማት ገባ ከሆነ አብይ መጫወቻ ላይ ያደረገ ነው። ሀብትህን ብቻ የለ ቤተሰቦችህን ብቻ የለ አካላዊ ጥቃት ሁሉ ሊፈጽምበት አብይ በሚያደራጃቸው የህቡ መዋቅር ከፍተኛ የሆነ የሽብር ጥቃት ሁሉ ሊፈጽምበት ይችላል። ምክንያቱም አሁን ሆን ብሎ ይሄ በዚህ በህቡ እያደራጀ የመተሀል ሆን ብሎ የግል ባለሀብቱ ጋር እያነጣጠረ ምናምን ሽብር ሊፈጽም ይችላል። ቦምብ ማስጣል ወይ ሰው ሊያስገድሉ ይችላል። በጣም እሰጋለሁ። የሚታወቁ ሰዎች እሰጋለሁ። አብይ ሊያስመታቸው ይችላል። ምናልባትም ወደ አፈጻጸም ሲገባ ይህንን ከፊት ተጠቅሞ ሊሆን ይችላል። ይህ እንደዚህ አይነት ኮንስፓይረሲ ተጠቅመው የሴራ ትንተና የተወሰነ ባለሀብት ከዚህ በፊት እሱ እንዳደረገው በራሱ መዋቅር ጥቃት እንደሚፈጽመ አሁንም የተወሰኑ ሰዎችን ጥቃት በመፈጸም ይሄው መካከላችሁ ውስጥ ያለው የሽብር ቡድን ነው፣ ከዚህ ከታጣቂው ጋር የሚያግዘው ይሄ ኃይል ነው። ስለዚህ ውስጣችሁ መጥራት አለበት እያለ የሚፈልጋቸውን ሰው ለመልቀም ያመቸዋል። ያንን ሴራ ነው ቀድሞ የነገራቸው ማለት ነው። ስለዚህ አሁን አደጋ ውስጥ ገብተዋል። ኢትዮጵያ ውስጥ ያለ ባለሀብት አደጋ ውስጥ ናቸው። ስለዚህ የትግሉ አካል መሆን ግዴታ ነው፣ ካልሆነ ይበላቸዋል፣ ትቀደማላችሁ። እሱ ብቻ አይደለም፣ በመንግስት መዋቅር ውስጥም ሌብነት የለም፣ ሌብነት ካለ ለኔ ያሳውቅኝ ያለበት እንድምታው ዝም ብሎ አይደለም፣ የሚነቀሉ ሰዎች አሉ። አሁን በብልጽግና ውስጥ የሚሳፈፉ ሰዎች አሉ።